እርግጠኛ ነኝ ንጽህናን መጠበቅ ሲባል መጀመሪያ የምታስቡት በሳሙናና በውሃ መታጠብን ነው። መታጠብ ዋነኛውና አስፈላጊው የንጽህና አጠባበቅ መንገድ ሆኖ ሳለ አንዳንድ ወሳኝና ተጨማሪ ነገሮችን ካላደረግንበት በምንፈልገው ደረጃ ንጹህ ላንሆን እንችላለን። ስለዚህ በዛሬ ቪዲዮ ችላ የምንላቸውና በጣም አስፈላጊ የሆኑ የንጽህና አጠባበቅ ምስጢሮችን እነግራችኋለሁ። አንደኛ ፊታችንን ከመታጠባችን በፊት እና ስኪን ኬር ከማድረጋችን በፊት እጃችንን በሳሙና መታጠብ። እጃችን በጣም ብዙ ቆሻሻ ከሚነካው የሰውነታችን ክፍል ውስጥ አንደኛው ነው። አንዳንድ ጊዜ ለረጅም ሰዓት ውሃ ሳንነካ ቆይተን ለመታጠብ ስንሞክር ከእጃችን ላይ በጣም የቆሸሸ ጥቁር ውሃ ይወጣዋል። አስቡት፣ ያንን የቆሸሸ እጃችንን ሳንታጠብ ፊታችን ልንታጠብበት ስንሞክር በቀጥታ ወደ ቆዳችን እናዳርሰዋለን ይሄ ደግሞ እንደምታውቁት የቆዳ ቀዳዳ ውስጥ በመግባት ብጉርና ሽፍታ እንዲወጣብን ያደርጋል። ስለዚህ ሁሌም ቢሆን ፊታችንን ከመታጠባችንና ስኪን ኬር ከማድረጋችን በፊት እጃችንን በእጅ ሳሙና ጽድት አድርገን መታጠብ አለብን። ሁለተኛ፣ በግላይኮሊክ አሲድ ኤክስፎሌት ማድረግ የሞተ ቆዳን ወይም እድፍን ኤክስፎሌት ማድረግ ምን ያክል አስፈላጊ እንደሆነ ሁላችሁም ታውቃላችሁ። ቆዳችን እንዲለሰልስ፣ እንዲቀላ፣ እንዳይፈረፈር ሽፍታ እንዳይወጣብን የምንቀባቸው ነገሮች በቀላሉ ወደ ውስጥ እንዲገቡም ይረዳል። የተለያዩ አይነት የሞተ ቆዳን ማንሻ ፕሮዳክቶች ያሉ ሲሆን ግላይኮሊክ አሲድ ግን ከሁሉም በላይ ውጤታማው ነው። የፊት ቆዳን ኤክስፎሊየት ከማድረግ በተጨማሪ የጠቆረበትን ኤክስፎሊየት አድርጎ ያቀላል። ስትሮበሪ ስኪንን ያጠፋል፣ የሚሰነጣጠቅ ተረከዝን ያለሰልሳል። ማንኛውም ቦታ ላይ ቆዳችን ሲጠቁር በግላይኮሊክ አሲድ መጥረግ ያቀለዋል። ከዚህ በተጨማሪም የራስ ቆዳችን ፎሮፎር የሚያስቸግረን ከሆነ እሱንም ኤክስፎሊየት አድርጎ ለማንሳት ይጠቅማል። ስለዚህ የትኛውን ቦታ ላይ ያለ የእድፍ ወይም የሞተ ቆዳ ችግር በሙሉ በቀላሉ በግላይኮሊክ አሲድ። ሶስተኛ አንቲ ፐርስፒራንትና ዲዮድራንትን ልዩነታቸውን ማወቅ። ሁሉም ዲዮድራንቶች አንድ አይነት ጥቅም የላቸው፣ ልዩነታቸውን ለይቶ ማወቅም ለንጽህናችን አጠባበቅና ለሰውነታችን ጠረን ትልቅ አስተዋጽኦ አለው። ብልቃጡ ላይ ዲዮድራንት ካለ ስራው ብብት ላይ ያሉ ሽታ አምጪ ባክቴሪያዎችን በመግደል ላባችን መጥፎ ሽታ እንዳይኖረው ማድረግ ነው። አንቲ ፕርስፒራንት ካለ ደግሞ የላብ ማስወጫ ቀዳዳዎችን በመድፈን ላብ እንዳይወጣ ያደርጋል። ስለዚህ በጣም መጥፎ ሽታ ያለው ላብ የሚያልባችሁ ከሆነ ዲዮድራንትን መቀባት፣ ብዙ ላብ የሚያልባችሁ ከሆነ ደግሞ አንቲ ፕርስፒራንትን መቀባት ይኖርባችኋል። ሁለቱም የሚያስቸግራችሁ ከሆነ ደግሞ ዲዮድራንት ኤንድ አንቲ ፐርስፕራንት የሚለውን መርጣችሁ መጠቀም ትችላላችሁ። አራተኛ ጥርስን ፍሎስ ማድረግ እና በኮክናት ኦይል መጉመጥሞጥ። ጥርሳችንን በቀን ሁለት ጊዜ መቦረሽ እንዳለብን እናውቃለን። ይህንን የማያውቅ አለ ብዬ አላስብም። ችግሩ ግን የፈለገውን ያክል ብንቦረሽ ብሩሹ የማይደርስበት የጥርሳችን ክፍል አለ። ይህም የጥርሳችን መካከል ነው። የጥርሳችን መካከል ማሰብ ከምትችሉት በላይ በጣም ብዙ ቆሻሻን ይይዛል፣ እንዲሁም መጥፎ የአፍ ጠረንንም ይፈጥራል። ስለዚህ በቀን አንዴ በጥርስ ማጽጃ ገመድ አድርገን ማጽዳት አለብን። ጥርስን ከመቦረሽና ፍሎስ ከማድረግ ጎን ለጎን ደግሞ በኮኮናት ኦይል መጉመጥሞጥ ትልቅ ጥቅም አለው። ኮኮናት ኦይል አፍ ውስጥ ያሉ ጎጂ ባክቴሪያዎችን በመግደል መጥፎ የአፍ ጠረንን ያጠፋል፣ የድድ ጤንነትን ያበረታታል፣ የጥርስ መቦርቦርን ይከላከላል፣ እንዲሁም ጥርስን ነጭ ያደርጋል። ስለዚህ አንድ ማንኪያ የኮኮናት ኦይል አፋችን ውስጥ አድርገን ለ15 እስከ 20 ደቂቃ ድረስ ካዘዋወር ነው በኋላ ከፍተን እንደተለመደው ጥርሳችን መቦረሽና ፍሎስ ማድረግ እንችላለን። አምስተኛ ሞዴስ በየ6 ሰዓቱ መቀየር ፔሪድ ላይ ስንሆን የምንጠቀመውን ፓድ በየ6 ሰዓቱ መቀየር አለብን። ይህም መጥፎ ሽታ እንዳይፈጥር ባክቴሪያ እንዳይራባ ኢንፌክሽን ፈጥሮ ቆዳችን እንዳይቆጣና ምቾት እንዳይነሳን ይረዳል። እንዲሁም ከመቀየራችን በፊት በደንብ በውሃ መታጠብና ውሃውን ከቆዳችን ላይ ማድረግ ያስፈልጋል። ይህም ምንም አይነት አላስፈላጊ ችግር እንዳይፈጥርና ሞልቶ ሳይፈስብን በምቾት እንድንቆይ ያደርጋል።